እፍታ የመጽሐፍ ጭውውት ሰዓታችን ላይ ደርሰናል። የደቡብ ሐውልቶች ከቶማስ አርጋው። ባለቤቱ ወፍራም ነበሩ? እንዲያውም ግማሽ እንጀራ እንኳን አይጨረስም ነበር፣ ይልቅየስ መልከ መልካም ነበር። በትዳር ዓለም ስንት ጊዜ ቆያችሁ? ሀያ ሁለት ዓመት። በጎልማሳነታችሁ ዘመን ፈረስ ግልቢያ የወዱ ነበር? እኔ መቼም ኦርጌሳን ፈረስ ላይ ወጥቶ ሲጋልብ ባየቸውም አላቅ ገጠር ዘመዶቹን ለመጠየቅ ሲሄድ በርግጥ በቅሎ እንደሚጫንለት አውቃለሁ። ሐውልታቸው ላይ ያለው ስዕል ታዲያ ፈረስ ላይ ሆነው ጦር ሲሰብቁ ነው የሚያሳየው፣ በቅሎ ላይ አይደሉም። በዚያ ላይ እርስዎ ቀጭናቸው ብለውኛል። ስዕሉ የሚያሳየው ግን በጣም ግዙፍ ሰው ነው። ስዕሉን ሲመለከቱት ትክክለኛ የባለቤቱን ገጽታ ያሳየታል። ልጄ እኔንም ብዙ ጊዜ ግራ ሲያጋባኝ ነው የኖረው። አንዳንዴማ ስዕሉን ትኩር ብዬ ስመለከተው እንዱ ጌታ ይቅር ይበለኝና ሳቄ ይመጣል። ወይዘሮ ዘነበች ገለታ ይባላሉ ከዝዋይ ወጣ ብለው ነው የሚኖሩት። መቼም በባህላችን ሙት ምን ጊዜም ደግ፣ ለጋስና ትሁት እንዲሁም ጀግና ነው። ልምድ ብቻ ሳይሆን ተረታችንም ሙት ወቃሽ አታርገይ ስለሚል አፈር የቀመሰን ሰው አይ ሾካካው ይሞዛዛ ማለት ነውር አድርገነው ይሆናል። አለቃ ገብረሃና ግን ከዚህ ሁሉ ኃጢአት የነጹ ናቸው። በአንድ ወቅት ሰፈራቸው ትኖር የነበረች ሙጢ ሞታ አስከሬኗ በተለመደው የሽንገላ ሐዘን እየታጀበ ወደ ማርያም ቤተ ክርስቲያን ሲያዘግም አለቃ ይደርሳሉ። ማን የሞተው ብለው ጠየቁ አለቃ። ተጠያቂዋ እያዘነችና ከንፈሯን እየመጠጠች ነገረቻቸው። አለቃም የሟቿን ማንነት እንደተረዱ ወደ መቅደሱ ዞረው አይ አንቺ ማርያም ሰው መጣልኝ ብለሻል ብለው አማተቡና ሄዱ። ከቀብሩ ባሻገር በባህላችን ሐውልት አሰርቶ ፎቶ መደንቀርም እየተለመደ መጥቷል። ፎቶውም ቢሆን ግን የሟቹ መሆን አለበት እንጂ ከስቶና ምንምኑ የማቀቀበትን ሁኔታ የሚያሳይ እንዲሆን አይፈለግም። በደላው ጊዜ ጢም ብሎ የሞላ ሰውነቱና የፈካ ገጽታውን እንዲሁም ፈገግታውን የሚያሳይ ፎቶ ከጓዳ ጎድጓዳ ተፈልጎ ነው ሐውልቱ ላይ የሚለጠፈው። አልቃሽ የምታረግድበትም ሆነ ቤተዘመድ የሚያወዛውዘው ምስል እንዲሁ ግና ይሄ የተለመደ ጉዳይ በመሆኑ እንግዳ ስለሆነብኝ የሐውልት ላይ ስዕል ከጠያየኩትና ከተመለከትኩት ላካፍሎ። ከባቢው፣ ከመቂና ከዘዋይ ከተሞች ጀምሮ ጥቂት ወደ ደቡብ ያዘቀዝቃል ገጠር ገጠሩን እያካለለ፣ ፈረስ ላይ ተቀምጦ ጦርና ጋሻውን የያዘ የጀግና ስዕል ነው በአብዛኛው መቃብር ላይ የሚታየው። ፈሪውም ጀግናውም የዚህ ዐይነቱ የሐውልት ስዕል ባለቤትም ይሆን? ኢትዮጵያ የጀግኖች አገር ናት አደለምንል ስለዚህ የዜግነት መብቱ ነው። ያማረ ኩታውን አጣፍቱ በቀኝ እጁ ጽጌሬዳ አበባ የያዘ ቄንጠኛ፣ ግን ያስቃል፣ ያስገርማል። ያልተባረከ ሰዓሊ በሙታን ይቀልዳል ያሉት አለቃ ገብረሃና ይሄን ሐውልት አይተው ሳይሆን አይቀርም። በእርግጥ አበባ የውበት፣ የቁንጅና ተምሳሌት ነው። በሰዓሊው ምናብ ሰርጾ አሊያም በቤተ ዘመድ ትእዛዝ ተሰርቶ ሊሆን ይችላል፣ ሟች እንደዚህ አበባ የፈካ ያማረና የቆነጀ ነው ለማለት ሞቶ እንኳን ቢያምርበት ምን አስቀናህ አትበሉኝና። ስዕልም ሆነ ፎቶ ቢጋነንም እንኳን ከእውነታው ሙሉ በሙሉ መራቅ የለበትም ባይ ነኝ። ምክንያቱም ከቃላት የሽንገላ ባህል ወደ ስዕል የሽንገላ ባህል እንዳንሸጋገር እሰጋለሁና። ከሁሉም በላይ ያስገረመኝ ሐውልት የሚከተለውን ይመስል ነበር። ለሁሉም ከሐውልቱ ስር ሰው መኖሩን አይርሱ። ሐውልቱ ላይ በጥንቃቄ የተሳለው ግን የፔፕሲኮላ አርማ ነው። ያ ወገናችን በሕይወት ሳለ ፔፕሲ ኮላ በጣም ይወድ ይሆን ወይስ የለስላሳ መጠጥ ነጋዴ ነበር? ለዚያ ቀበሌ የለስላሳ መጠጥ ፋብሪካ ሊያቋቁሙ ሲያቀድ ሞት የቀደመው ሊሆን ይችላል። እናም ዘመዶቹ አዌ ፔፕሲኮላ ኮላ በከንቱ ቀረሺ ለማለት ፈልገው ይሆናል። እንደ ሰዓሊው አሾፍ ካትበሉኝና የሰውየውም ስም እኮ አቶ ፔፕሲ ኮላ ሊሆን ይችላል። ጉዳዩ እንዲያል ሲሆን ደግሞ ድንቅ ሥራ ነው። ስለዚህ መቃብር ጥቂት የአካባቢውን ሰዎች አነጋግሬ ነበር። ከእነሱ አንዱ ብሩ ይባላል። ፎቶ ቤት በአካባቢው ባለመኖሩ ይሆን እንዴ ይህ አይነቱ አሳሳል? የተለመደው ስለው ሊሆን ይችላል። ፎቶ ቤት ቢኖርም ግን የመነሳት ልማዱ እኮ የለም እንደ ሰማሁት። ስዕሉም ቢሆን የሟቹን ትክክለኛ ምስል አያሳይም። ይህ እንዴት ሊሆን ቻለ? አየህ የሚስሉት ልጆች ችሎታ ያላቸው አይደሉም። ሰው መሳላቸውንና ፈረስ ላይ ያስቀምጠው ጦር ማስያዛቸውን እንጂ ሌላውን ጉዳይ አያዩትም። መቃብር ላይ ስዕል ማሳሉ የአካባቢው ህዝብ የረዥም ጊዜ ባህል ይመስልሃል? እንዳልሆነ አውቃለሁ። እንደ ዋዛ ተጀምሮ ነው። ከዚህ በኋላ ስዕል ያልተሰራበት መቃብር ተራ እንዳይባል ሁሉም ማሳል የጀመረው። የፔፕሲኮላ ኮላ አርማም አንድ መቃብር ላይ ተመልክቻለሁ። ምን ማለት ይሆን? አላልኩም መጀመሪያ። ይሄ ራሱ እንደ ቀልድ የተለመደ ነው። እንዲህም አይነት ቀልድ አለ ጎበስ